ወደ ውስጥ ምንም ይቀመጥ አይመስለኝም። አሁን እንግዲህ ልጁ አንተን ስለሚመስል ያለችው እውነትም፣ ሰይድን እንግዲህ አሁን ተጠራጥራ አላወጣችሁም፣ በዚህ ሰይድን መስሏት ግን በቃ ምንም አላለችው። ይህኔ ምስኪን፣ በሄድሽበት ፌንት መንቀል፣ በሄድሽበት በጥፊ መማታት፣ ወይ ምን ይሻልሻል? እውነት አጣሪ ያዩ፣ እውነቴ ነው ምልሻ። አጣሪ አይሰማ መስከረም አይጠባ። ለያገሬ ሰው ወይ ጉድ! የሱመያ ነገርና ያዩ፣ የሰይድ ነገር እኮ በቃ ውሀ እያጣጣኝ ነው። አሰላም ዓለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ደህና ናችሁ? ወይኔ አሉ አልሐምዱሊላሂ ሰላም ነኝ። እናንተስ እንደት ናችሁ? ሁሉ ሰላም ሁሉ መልካም ከእኔ ጋር አለሁ። አልሐምዱሊላሂ ሁሉ ሰላም ሁሉ መልካም ነው። ሀገራችን አለ ሰላም አለ ያድርግልን። ዛሬ እንግዲህ አዩ ማለት ነው ወደ የመን እሄዳለሁ ብላ ሻንጣ ይዛ እንግዲህ ባዶ ሻንጣ ቂል ቂል እያለ ነው አንድ እሱን ለማየት ለማጣራት ያው ሱመያ ነበረች። ሱመያም ያው ኢትዮጵያ ናት ያለች ልጆች እዛ እኔ ይሻላል ሆነ ብላ ወደ የመን ለመሄድ እንግዲህ ልታቀና ነው። ሲቀጥል እንደገና ደግሞ ሰይድን የሚመስል ካዩ ጓደኛ ሰይድ እንደወለደ እንግዲህ ሀዩ ሚስጥሩን ዝርግፍ አደረገችበት የሰይድ ማለት ነው። እስኪ ቪዲዮውን ሰምተን እንመለስ። እንግዲህ እንደምታዩት አዩ በረኬና ወደ የመን ለመሄድ እንግዲህ ያው ዛሬ ሰይድን እንዴት እንዳደረገችው ልነግራችሁ አልችልም። ከዳናይት ጋር ያው ልጁ ዳናይት ጋር ምን አይነት ግንኙነት አለክ የሚል ነበር። ፎቶ ማሳይተው ነበረ፣ የልጁንም ፎቶ አሳይተው ነበረ። ሰይድ ያው እንግዲህ ያው የሀዩ ነገር ስለሆነበት እየሸፋፈነን ነው የሚያልፈው። ግን ሱመያም ያው ከላያ ላይ ውረዱ፣ በእኔ ስም አትስሩ እያለች ሱመያ እንግዲህ ለሰይድ ስሞታ ተናግራለች ማለት ነው። ያው በቪዲዮ ተናግራለች አስጠንቅቃለች ማለት ነው። እስቲ ሰይድ እና አዩ የተባባሉትን ሰምተን እንመለስ። ዳባማላልዋላለሙቀውሰውጅሩማዳባራማርጎታልሳይድ ሳይድ እና ዳናየት እንግዲህ ሱመያ ተወት ያደረገችውን ሀዩ እንግዲህ እየፍረ ጥረጥ ሚስጥሩ ሁሉ እያወጣችለት ነው ማለት ነው። ሱመያ ተጠይፈትተዋለች በነገራችን ላይ ሱመያ ሰይድን ማለት ነው። ግን ስሜን አታንሱ፣ በእኔ አት ስሩ፣ በራሳችሁ ስሩ እኔ ቢያንስ እንኳን ማግባት የነበረብህ ደህና እናት፣ ደህና እንጀራ እናት፣ ደህና ጣውንት ፈልግህ እንኳ ለእኔ ለልጆች ክብር ስለሌለ ካላመጣህም፣ ስለዚህ የጣውንት መጥፎ ስለሆነ ያመጣኸው ከኔ ራስ ላይ ውረዱ፣ በእኔ አትስቱ ብላለች። እንግዲህ በዚህ አጋጣሚ ሰይድም እንግዲህ ከአሁን በኋላ ከሱመያ አናት ላይ ውረድ ማለት ነው። ውረድ አንተ ሰው፣ እያንተ መላጣ ውረድ ማለት ነው። ይህም ቪዲዮ በመቼም ታየዋለህ። ሲቀጥል እንደገና ደግሞ ሱመያ ማናት አዩ ሰይድ፣ ከኔ ጓደኛ የኔን ጓደኛ ፌንት የነቀልኩበት ልጁ ያንተን መስሎ ነው ያለችው። ያንተ ልጅ አንተን ይመስላል ብላለች ማለት ነው። እስኪ ሱመያን ሰምተን እንመለስ። ሱመያን ማስታየት ሰታበታለች። እስኪ አይተን እንመለስ። ቪዲዮውን ለምን አንቺ ሴትዮ ግን ጤነኛ ነች? ሀዩ ግን ጤነኛ ነች ወይስ ላስመርመርሽ? አሁን አሁንስ እየጠራጠርኩ መጣች። ሰው እኮ ኮመንት ስር ጤነኛ አይደለችም ሲለኝ እኔ አይ ጤነኛ ነች፣ በቃ የሆነ ሁለተኛ ሚስት ስለሆነች ጥላቻ ለሆነ ነገር። ምን ሆና ነው ብዬሽ ነው። ግን አሁን አሁን ሳያየሽ ብቻሽ ነው አይመስለኝም። አይ አንቺ ወይስ ሰይጣን አለብሽ የሆነ ነገር አለብሽ፣ መታከም ያስፈልግሻል አንቺ ታሆአረሱስሆሁ ሌላ ነገር አስታወሽኝ። ጓደኛሽ ወለደች፣ ንተ ነቀልሽ ለምን ስልሽ ልጇን ትመስሎኛል። አምልጦ ምን ለማለት ፈለገች ነው? እስኪ ስርጅ ከጓደኛሽ ጋ የምናለኝ፣ እሱን ነገር በደንብ እናወራለን። ሰማሽ ኛል በቃ ካሜራ ጀርባ እናወራለን። አማከ ነው ጎዳ ሶፊ በዛውም እንደምት ለመስማት ነው በዛ እዚ ጋ ግናታቸዋል ፌንት ነጥቃል አለች። ከዛ ለምን ሲላት ጓደኛዬ ስለወለደች እና ጓደኛሽ ብትወልድስ ሲላት ልጁ አንተን ስለሚመስልን። ከዛ እኔ ከጓደኛሽ ጋር ምን አለ ሲላት የሆነ ነገር ልታወራ ነበር። ከዛ ካሜራ እንዳለ ስታቅ ራሷን ያዘች ልጅቷ። እኔ ዝም ቤታቸው ልጅቷ ውስጧ ምንም ነገር ይሄ ሚስጥር የሚባል ነገር ምናምን አታቅም። እኔ ዛን ጊዜ እኔ ልጅቷ ምስጥረኛ እንዳልሆነ ቻወኩት ማለት ነው። የዛን ጊዜ ከኦመር ጋር ጊዜ ራሱ ያልቀባጠረችውን ነገር አጠይቁ እኔ ራሱ ሼም እስከሚዜ ድረስ ማለት ነው ያወራችሁ ቀርጸን ነውን ብቻ ነው እናንተ ያያችሁት ማለት ውስጥ ራሱ በጣም ብዙ ነገር ነው የቆራረጥኩት። አለቀኩ ማለት እኔ ምን አገባኝ፣ የማይመለከተኝ ነገር ውስጥ ምንም የፈለገው ጣውንቴ ብትሆን። ሱመያ እንግዲህ ያው አዩ ሚስጥር እንደማቋጥር የወንዝ ውሃ እንደሆነች ነው እንግዲህ ሱመያ ተናገረችው ማለት ነው። ሱመያ ትክክል ነሽ ወላይ፣ ምክንያቱም የእነሱ ሚስጥር አውጥተሽ ለአንቺ ጥቅም አይሰጥሽም። የእሷ ሚስጥር አውጥተሽ አላህ ለአንቺ እንግዲህ ኸይሩን ነገር የሻልሽ በዚህ ልክ ወላይ ቆጥ በመሆንሽ አላህ ሱብሃኑ ተዓላ ልጆችሽንም አንቺ ነው አላህ ቅፍ ድግፍ አድርጎ ኃይረኛውን ሀያት ህይወት አላ ይስጥሽ። የሰው ልጅ ባል ሂዶ ባል ማገኘ ብቻ አደለም። በነገራችን ላይ ሀያት ማለት ማለት ነው በራሱ አለም የሚኖር ሰው፣ ጥሩ ህይወት የሚኖር ሰው፣ ተብቃቅቶ የሚኖር ሰው፣ ደስተኛ ሆኖ የሚኖር ሰው፣ ልጆቹ ጤነኛ ሆኖ የሚኖር ሰው፣ በቃ ደስተኛ ሁኖ የሚኖር ሰው፣ ይሄ ራሱ አንድ ሀያት ነው ማለት ነው። ባል ሲኖር ብቻ አደለም ሀያት ሊሆን የሚችለው የሰው ልጅ ማለት ነው። ወይም ደግሞ ኑርኩ ብሎ የሚኖረው ባል ኑሮ ብቻ አደለም በልም ሳይኖር ቆንጆ ህይወት የሚኖሩ እህቶች አሉ ማለት ነው። ስለዚህ ሱመያም አላህ ሱብሃነ ወተዓላ ያሰብሽውን ያለምሽውን፣ ልጆችሽ ጋር አፊያ ጤንነት ሰጥቶሽ አላህ ያሳካልሽ ነው የምለው እህት ዓለም። ትክክል ነሽ። የእነሱ የእሷን ገበና ወጣሽና ለአንቺ ምንም ጥቅም አይሰጥልሽም። ምንም ምንም ጥቅም አይሰጥሽም። አላህ ይስጥሽ። እውነት ለመናገር እንደዚች እንዳንቺ አይነቱን ሴት ነው እኛም ምን ምንፈልገው ከራሴ ጀምሮ ማለት ነው፣ እንዲያንቺ አይነቱን ሴት ነው እንዲበዛ የምንፈልገው። በነገራችን ላይ ወላይ ነው ምላችሁ፣ ወላ ወላይ ነው ምላችሁ። ሱ የምታደርገው ነገር ሴኩሪት በጣም ጠንቃቃ፣ በጣም ጎበዝ፣ ለልጆችሽም እያስብሽ ነው እየኖርሽ ያለሽ ማለት ነው፣ ለማንም አይደለም። እና አዩ በረኪና እንግዲህ የወንዝ ውሃ መሆኗን ታስታውቃለች። ምክንያቱም እዛው ይዛው በቃ እያፋጠጠችው እኮ ነው። ስለዚህ ከአዩ ከአሁን በኋላ ሄደሽ ማጣራት አለብሽ ሄደሽ ማጣራት አለብሽ። ያንን የተባለ ልጅ የማን እንደሆነ ዲኤንኤን ማስመርመር አለብሽ። ትክክልና፣ ሶመያ በነገራችን ላይ ወንዶች የወለዳችሁ የምትደብቁ አስተዋውቁ። ነገ ጧት ሞት አለ በሰው ላይ የዛ ጊዜ፣ ከዛም መተው፣ ከዛም መተው፣ እኔም አባቴ ነው የኔም አባቴ ነው ቢሉ ስብሀናላህ፣ ለዛ ለሟቸው ራሱ ጥሩ ረፍት አይኖርም። በዚች ዱንያ ምድር ላይ እንደዚህ ብስቅስቅ ብላችሁ ኑራችሁ ኑራችሁ በዛ እንደገና በማትቀረው ኑሯችሁ ላይ እኔ እንጃ እንዴት እንደምትኖሩ ማለት ነው። እዚጋ ልጆች እንደዚህ በአንተ ንብረት ወይም ደግሞ በእናንተ ንብረት ሲንጫጩበት ያንተ ነብስ እያ እንዴት ብሎ እንደሚተኛ አላውቅም። ስብሓንላህ። እና ሱመያ አለች ትክክል ናት ልጆችን አንቺ ጠይቄ እኔ ልጆችን እየዙር አስተዋውቃለሁ ብላለች። እንግዲህ ሱመያ ትክክል ነሽ፣ ማስተዋወቅ መልካም ነው። እንግዲህ ሰይድ የሆነ ነገር ቢሆን ገዛም ገዛም መጥቶ እንደ ዝንብ መስፈራቸው አይቀርም። ያው መጀመሪያ እንግዲህ የአንቺ ልጆ የሆነ የአንቺ ልጆች ናቸው እንግዲህ ዋስትናሁ። የአንቺ ልጆች ባይሆኑ ሲጀምር ባል ከየት የሚያንጣቸው ከየት የሚያንጣቸው እንደ እስልምና ሀላል ካልሆኑ ግን መካፈል አይችሉም። የአባቱ ርስ አያገኙ ነው በህግ ዙሪያ ላይ ከትሄደ ማለት ነው እና ስለዚህ ሱመያ ማለት ነው እንግዲህ ባል ላይ የተወለዱ ልጆች ካሉ ተህተውን የውህቶች ነው ወንድምሽ ነው እያልሽ ማስተዋወቅ፣ አንቺም እንግዲህ ትልቅ የመጀመሪያ ስትፋይ ትልቅ ስለሆንሽ እንግዲህ ሰብሰብ አድርገሽ መያዝ ይህንን እያደረግሽ ተማሪ ማለት ነው። አላኩላህለን ውድ ቤተሰቦቼ፣ እኔንም እስኪ አሳድጉኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። አላህ በሰላም ከልጄ ጋር እንዳገናኘ ማለት ነው። በአገሬ ላይ እኔም ከዲዤ ጋር ሁኜ ዲዤን እየሳምኩ ከጎኗ ቁጭ እንድል። ዛሬ በነገራችን ላይ ትናንት ልጄ በነገራችን ላይ ከትናንትና ወዲያ ማለት ነው ጋይሶች ዬ ስልኳ ተበላሽቶ ነበር። ከዚ ከዚህ የወሰደችው ስልክ ይዛዊ ሄደችው አይቫድ ተበላሽቶ ኢሞን ቢያላት፣ ከዛ በቀጥታ መስመር በዚህ በትንሿ በከሻፏ በቆረለዋ ስልክ ደውዬ ምን ብትል ጥሩ ነው በዛ በሚታየው ካልሆነ ይሄ አላዋራም በዚህ ካላዋራም የእኔን እናት ይሄ ትንሽ ነው። በጣም በትልቅ የወደው ሊማምዬ ስትለኝ ወላሂ በጣም አሳቀችኝም በጣም ማስለቀሰች ማለት ነው። እና ልጆች አላህ ስጦታ ናቸው ያለ አማና ናቸው። እሱ መያ ደግሞ ሀዩ ለሀዩ ቢሰጣት እኔ ሙርታ ሁኜ ልጆችን በእንጀራ እናት በሀዩ ለዛውም በሀዩ ደህና እንኳ እንጀራ እናት ደህና እንኳ ጣውንት አይደለችም ብላለች ሱመያ በነገራችን ላይ አስር አንቺ እናት እያለሽ አስር መልካም እናት አስር መልካም እንጀራ እናት ብትሆን ለአንቺ ልጆች ምንም ምንም ቢሆን ምንም ምንም ያንቺን ያክል መሬትና ሰማይ ያክል ነው። የመሬት እና የሰማይ ያክል ነው። አንቺን ያክሎ የሚተካ የለም። ልክ አባትም እንደዛ ነው። በነገራችን ላይ ሌላ እንጀራ አባት ቢመጣ የሰይድን ያክል አይተኩም። ምክንያቱም ያው ልጆች በተፈጥሯቸው በቃ ላስት ኦኬ ብለው ሊቀበሉ ይችላሉ፣ እስከሚያርጉ ድረስ ግን ቢሆንም ውስጣቸው አይቀበልም። ዝም ብለው እንትናቸው ሊሆን ይችላል እንጂ። ስለዚህ ስሙ ትክክል ነሽ። የእንጀራ እናት ጋር

አላህ ሰላሙን አውርዶት እሱም ልጆችን የሚያይበት አንቺም ተረጋግተሽ ልጆችሽን አላሰብ የምትሰድግበት አላህ ይፍጠርልሽ ነው የምለው። እና ውዶቼ አዩ በረኪና ደግሞ ተረጋጊ፣ ዝም ብለሽ በሄድሽበት በቃላስ አፍሽን አትቅለጂ። ምክንያቱም እናት ልጅ እና አባትን በተለይ ልጆችና አባትን እያራረቅሽ ነው ሱመያ። ሁልጊዜ የምለው አባት እናት እና አባትና እናት ለልጆች ሲኖሩ ነው ደስ የሚለው። መጥፎን ሆኖም ደግ የሚሆኑ ወላሂ በቃ ባሉበት ሰላም ሆኖ አለኝ እናት አለኝ አባት አለኝ ሲሉ ነው ልጆች ደስ የሚለው። ለልጆች ነው እንጂ ምናልባት ሰይድ ለሱመያ ላጠቅማት ይችላል፣ ሱመያም ለሰይድ ላጠቅማት ይችላል። ይጋውን በኋላ ማለት ነው። እሱን ደግሞ አላህ ነው የሚያውቀው። ደግሞ አላህ ሊያገናኛቸውም ይችላል። እኛ ባልነው ሳይሆን አላህ ባለው ነው። ሁሉም ያለህ ውሳኔ ነው። ስለዚህ ግን አባትም ሰይድም ለልጆቹ ያስፈልጋቸዋል። ሱመያም ለልጆቹ ታስፈልጋቸ ሁለቱም ልጆች ሁለቱም እንዲያዟቸው አይፈልጉም። በመለያየት መሀል ቢሆን በቃ እናታቸው ከሆኑ አባታችን እናውራ ማለታቸው አይቀርም። አባታቸው ከሆኑ እናታችን እናውራ ማለት አይቀርም። ስለዚህ ይህንን ሁላችሁም እናቶች፣ ሁላችሁም አባቶች ይህንን ወቅ ግንዛቤ ማውራት ማሰብም ያለባቸው። ምክንያቱም ሰው እስከ ክፋቱ ለነዛ ለልጆች ይኑር። ይህ ነው የሚባለው እናላኩላለን አዩ በረኪና ደግሞ ብዙም አተራራቂ፣ አባትና ልጅ አተራራቂ፣ ቤተሰብ አተራራቂ። ምክንያቱም እነዚህ ፋሚሊ ናቸው፣ ቤተሰብ ናቸው። ልጆቹም አባት ነገ ጠዋት እንኳ ወላ ብትወልድ እንኳ ይህች አዩ በረኪና ይሄን ቪዲዮ እያዩ ከሆነ ነገ ጠዋት ወላ ሙስታሂል አያስቀምጧት ምሴት ዩ በቃ የዛ ጊዜ እንዲያልሽ ነበር፣ የዛ ጊዜ እንዲያልሽ ነበር ነው የሚሏት። ስለዚህ ያ ደግሞ ምንድነው ታዩም የሚወለዱ ልጆችም እነዚህም መጣታቸው አይቀርም ማለት ነው። ስለዚህ መጣላታቸው ስለማይቀር ነገ ጠዋት እኔ እወልዳለሁ ብለሽ ፍሰቢ በረኪና ማለት ነው። አዩ በረኪና ላዩ በረኪና ይህንን ሸር አድርጎ ማለት ነው። አንዳንድ ጊዜ መልካምነት ለራስ ነው። መልካም ሰቢ ማለት ነው። ፌንት የበላሽ በየንገና ያገኛታል ብለሽ አይደለም። የበረኪና ጉድ ማለት ነው። ስለዚህ ለልጆቹ ቢያንስ ለልጆቹ ማሰብ ግዴታ ይልሻል። ራስ ወዳዳቱን የሰልፊሽ ሰው ጥሩ አይደለም ለማለት ነው ውዶች፣ የሀገራችን ሰላም አለ ያደርግልን። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ሀባቢ ወዳችኋለሁኝ። አላ ስብሀንታ ለሀገራችን ሰላም አለ ያደርግልን። ለሀገራችን ያብቃን። ኖቶ ተመቅረት በቃ ይበለን። የልጆች ያላችሁ ልጆቻችሁን አላ ያሳድግላችሁ። ልጆች የሌላችሁ ደግሞ ልጆች አላ ይስጣችሁ ጤናኛ ልጅ አፍያ ልጅ አላህ ይስጣችሁ። እስከርዝቁ ሰላሙ አለይኩም ወራህመቱላሂ ወበረካቱ።